አብርሽ ደምን አሳስሩት በምስትለ ምስት የሚያመጣ ይ በብሩኬ እና በሀይሜ እኮ መሀል እነሱ አያገባቸውም። አሁን ሀይሜን ፕራንክ ለማድረግ የምር ማንም አይደርስም። እሱ ግን እናንተ መሀል ለሌሎቹ ለምንድ ነው አሁን ያችን ቪዲዮ ሰምቶ አንዱ ምናረሽ? የምር በጣም ብሩክ ያነሳደባቸሁ። ለምን እንደዚህ ለምን ምናረገ ፈዝ

መብቀት ናግደብት ኩኮ ክብሩን እወቁ። አሁን እነሱ በብሩኪ አንድ ፊደል ነው የሚጠብቁት አንድ ቃል ብቻ። አሁን እሺ ብሩክ ነገር አንደኛ ፕራንክ ባለፈው እንደዚህ ሲያረግ አይታቸዋል። ፕራንክ እሺ፣ የፕራንክ ላይ በብሩ ጉዳይ ለምን እነሱ እንደዚህ የሚሆኑት? ለምንሽ? እንደዚህ ሆና እኛ ባለፈው ሀይሚ ብዙ ፍራንኮቹን ስታደርግ እኛ ምን አወረ ነው? ምንም አላወራንም። ምንም አሁን እሺ፣ ትናንት እችን ቪዲዮ ስለሰራ ለምንድን እሱን እንደዚህ የሚያደርጉት ማለት ነው? እሱ ጠላቱ እንዳለ ብሩኬት፣ ጠላቶች ናቸው የበዙ ናቸው፣ ወዳጆቹ እንዳይመስልሽ። ጠላት ጠላት

እንደ እንት ነው ግን፣ አይ ምንም ታይቶ አይመስ አይታይም ምንም በቃ፣ ምክንያቱም ዝም ብሎ አይመለከታችሁም በነሱ መሃል ማለት ነው። ግን በዝልፍ ልጁን እንደዚህ መሳደብ አይጠበቃችሁም። አንዱ ደሞ ምናለች፣ ባለፈው በፍጹም ነው በእንተ ሄኖክ ልደት ላይ የሀይሚ ወንድሞ ነግሯል አሉ ቱብ ላኩ ነው የተረገመች። የሀይሚ ወንድሞ እናንተ ሽማግሌ ሳትልቅ እንዴት እንደፈለግ ታረጋለህ? ይህትን ምናምን ብሎ አውርቷል። ብሩኬ እሱ ላይ ተናዷል። ለዛ ነው መሰለኝ የኔን ብራንድ ማንነት የኔንም የእሷንን ለማሳያት ነው

ኢትዮጵያ ቆይ ማለት ነው። ከሰዓት ይመጣል ቪዲዮ እንትን ማለት ነው።

ኦፍ ኦን ላይ ደፍሮ እናንተ ብሩኬ እኮ ደግና ስሙኝማ፣ ያለ ቂም እኮ አስወጣል በኋላ ማለት ነው ገለጸችለት። አሁን ታውቂያለሽ፣ ውስጥ ያለው ሁሉ ተዋጠዋለን ማለት ነው። ጥሩ ነው። ግን አንተም ጠረጥራለሁ እየጠረጠርኩ ነው ሆኖ አለች አለች ግን እሱ አንቺ ለምን ለምን አታምንም? እኔ በግድ ነው አላለብሮ ግን ትራንኮ አንዳንዴ የምር ሰውን ያጥራዳል እኮ ሁም ብሎ ነው ትራንኮ ነው ሰው የእኛ ሀገር ምን እንደሆን ታውቃላችሁ? ምጠጣ ሰው የሆዱ የያዘው ነገር ነው የሚያወረው

እንደዚያ ያርግቶ ሰርቷል አደል እሱን ከእንቅልፍ ልብ ነው አንስታ ሲጦታል ብላ ልጇ ጉሃን ደፍታ አሳስራ በምንትን በፕላስቲክ አፉን አፍኖ በእጆን ሁሉም እንትን አሳስሮ ገመድ ላይ እንደዚ ያደረጉ በገመድ ማለት ነው። ግን እሱ ሁለት ቀን ሶስት ቀን ብሎ ፕላን ከሰራ እናንተ ደግሞ ለእኔ የምላችሁ ግን ያ ሚ ማለት ነው። ለምን ልበላለው ቂም አታወጣውም? ትላንትና ጥሩ ነው፣ ጥሩ ነገር ነው ያደረገኝ ብሩ እሱ ሆ ልባሏ ነው። ቂም ማውጣት አለባት። ሁለታ ችግሮች አሉ፣ አለች። ለምን ችግሩን አትፈታም? ችግሩን ካልፈታት እንዴት አብሮ ሊኖሩ ይችላሉ? መጀመሪያ ችግርን ማውጣት፣ ከልብሽ ላይ ያለውን ቂም ማውጣት፣ ማስወገድ አለባት። ይሄ ነው ችግሯስ። አሁን ጓደኛ፣ አሁን ብሩክም እሷን ነው አሁን ያምናታል። እሷ የወደፊት ብሎ ያምናታል፣ ይጠብቃታል። ግን እሷ በውስጥ እንደዚህ ቂም ከያዛሽ ትክክል አይመጣም። እውነት እንነጋገር ከተባለ ወጣም ወረዘ፣ መቼ መቼ መስቶ መጨረሻውን አትማት። ይሄ ነው ጓጎስ። እኔ በነገር ዛሬም የሚመጣ ፍራንክ ነው። ቢሆንም በጣም እንትን እየሆነ ነው። ፍራንኩ ባይበዛ ደስ ይለኛል። ምን አስባችሁታል? ይሄ ፍራንክ የራሱ ማለት በነሱ ያደረገው ነገር በጣም ትንሽ ነው። አምስት ፐርሰንት ነው። አስባችሁታል? ይሄ ውሃ ዱቄት ምናምን

ከልቡ ካልወደደሽ እንደዚህ ቂምካሽ ትዳር የሞቀ ትዳር አይሆንም። አሁን ሮታ ለምንድነው ዋጋ የምትከፍለው? ከመጀመሪያ ነው ትዳር መስተካከል አለበት ማለት ነው። ከጥንት ከጠዋቱ ነው። ከላይ እሱኮ አሁን ሀይሚ ማለት ነው። ሁለት ነገር ነው የሚታወራው። ምክንያቱም ሲታረቁ ካንተ ውጭ ሌላ የለም፣ በጣም የማምን ትላለች። ሲጣሉ አላቅህም፣ አላምንህም ትላለች። እንደዚህ እንዴት ይመጣለች ከመሆን የለበትም

ወደበናቸው ግን ሀይሜ ማለት ነው። አላምንም የምትለውን ነገር ካፏ ማውጣት አለባት እንዴ? ልጁን እንደዚህ እየሆነ አላምንም ማለት ምን ማለት ነው? አሁን አንድ ሰው በስልክ ራሱ ተዋውቆ ያምናል። እሷ በአካል እንደዚህ እየሆነ ለምን አላምንም? እንደ በነገራችን ላይ

እሱ እኮ አሁን እኔ በግቢ ነው ካሜራ ውጭ ኮ ማድረግ ጠርቶ አይደለ አውቆ ነው ካሜራ የወጣው። ወንድሜ እግዚአብሔር ማጽናናት ሚስጠቅ ነገር የለም፣ ችለው ማይቻል ነገር የለም። ሁሉም ነገር ትግኝችላል። ታገስ እሺ። አብሮ ካልተኙ እንዴት ምች ይመጣል? እንትና እንትና ማነው ይሄ ልጁ ማለት ማነው ይሄ ከነሱ ጋር ያለው መፍታ። ይሄ ደግሞ ሲሙ አይገባ መፍታ፣ መፍታ። ኮትላንቱ ራሱ ግራ ግብት ብሏል። ነገር ሽማግሌ ላግሽ የምንም ሽማግሌ ነው

አንድ ክላስ ይቀመጣል? ክላስ ሌላ ሰው መቀመጥ የለበትም?